ቡና በህልም ቡና ማየት ምንድን ነው የሚለው፣ ቡና በህልም ላላገቡ ሴቶች ወይም ነጠላ የሆኑ ሴቶች ቡና በህልም ሲፈስ ካዩ ይህ ከደስታዋ ከደስቷ የሚከለክሏት እና በስነ ልቦና ሁኔታ ላይ አሉታዊ ተጽዕኖ የሚያሳድሩ ቅርሶችና ችግሮች እንደሚገጥሟት ማሳያ ነው። ያላገባች ሴት አሁንም በህልሟ የቡና ሲኒ ስከተመለከተች በቅርብ ጊዜ ውስጥ በህይወቷ አስደሳች የምስራችና ና አስደሳች ዜና እንደምትቀበል ያሳያል። ለባለትዳር ሴት ደግሞ በህልም የቡና ፍሬዎች ካየች ይህ በእውነታው ላይ ፍቅርና ፍቅር የሚሰፍንበት የተረጋጋ ህይወት ውስጥ እንዳለች የሚያሳይ ነው። ሚስት በህልሟ ቡና እያዘጋጀች እንደሆነ ካየች ይህ በጣም በቅርብ ጊዜ ውስጥ በሁሉም የወታ ገጽታዎች ላይ አዎንታዊ ለውጦች መልካም ለውጦች እንደሚመጡ ማሳያ ነው። አንዲት ሴት የቡና ፍሬዎች በህልም ውስጥ ስትመለከት የተመሰገነች እና ለደስታዋና በደስታና መረጋጋት እንቅፋት የሆኑትን ቀውሶችና ችግሮች ሁሉ መፍትሄ ለማግኘት እና ለአንዴ እና ለመጨረሻ ጊዜ ለማስወገድ ችሎታ እንዳላት ነው የሚያሳየው። አንዲት ሴት በህልሟ ቡና እየፈጨች እንደሆነ ካየች ይህ በአእምሮ ሰላም ህይወት መኖሯን እና ብዙ ስጦታዎችን፣ ጥቅማጥቅሞችን እና ያለ ችግር እና ችግር ሰፊ መተዳደሪያ እንደምታገኝ ያሳያል። አንዲት ነፍሰ ጡር ሴት በህልሙ ውስጥ ቡና ስትጠጣ ባየች ጊዜ አምላክ ወንድ ልጅ እንድትወልድ በቅርቡ ይባርካታል። ቀላል የእርግዝና ጊዜን እንደምታሳልፍ እንደምታሳልፍም ያሳያል ማለት ነው። አንዲት ነፍሰ ጡር ሴት በህልሟ አንድ ኩባያ ቡና ካየች ይህ ብዙ ስጦታዎች፣ ጥቅሞች እና የኑሮ መስፋፋትን በቅርቡ እንደምትቀበል ያሳያል። አሁንም ነፍሰ ጡር የሆነች ሴት በህልም ውስጥ የቡና ሲኒ ከተመለከተች ብዙ ልጆችን እንደምትወልድ ያሳያል። እናም ሰውነታቸው ጤናማና ከበሽታዎች የጸዳ ነው የሚሆን ይሆናል። አንዲት ሴት ደግሞ ማንኛውም ሴት በህልሟ ቡና እየዘጋጀች እንደሆነ ካየች በእግዚአብሔር በሴት ልጅ እንደሚባርጋት የሚያሳይ ምልክት ነው። አንዲት ነፍሰ ጡር ሴት በህልሟ ከተሰበረ ሲኒ ቡና በተሰበረ ሲኒ ቡና ስጠጣ ካየች ይህ በችግርና በበሽታ የተሞላ ከባድ የእርግዝና ምልክት ነው። ስለሆነም ያው ጽንሷ ሉታዊ ተጽዕኖ እንዳያሳድር የዶክተር ክትትል ማድረግ እንዳለባት ነው የሚገልጸው። ትዳሯን ለፈታች ሴት በህልሙ ውስጥ የቡና ፍሬዎችን በህልሟ ካየች ይህ ሁኔታ ከቀድሞ ባሏ ጋር የደረሰባትን መከራ የሚክስላት ወንድ ለማግባት ሁለተኛ እድል እንደምታገኝ ግልጽ ማሳያ ነው እና ከሱ ጋር በደስታ ትኖራለች። የተፋታች ሴት በህልሟ ቡና እየጠጣች እንደሆነ ካየች ይህ በቅርብ ጊዜ ውስጥ ሁኔታዎችን ከሀዘን ወደ ደስታ እና ከችግር ወደ ችግር ወደ ማቅለል የመለወጥ ምልክት ነው ይላል። አንድ ወንድ ሰው አንድ ወንድ በህልም የቡና ፍሬዎችን የቡና ፍሬዎችን አንድ ሰው የፈሰሰውን ቡና በህልም ውስጥ ካየ የፈሰሰ የቡና ፍሬ ካየ ይህ በሁሉም የህይወቱ ገጽታዎች በሁሉም ደረጃዎች እድገቶች እንዳሉ የሚያሳይ ነው። ይህም ካለፈ ጊዜ የተሻለ ያደርገዋል ማለት ነው። አንድ ወንድ ቡና እያፈሰሰ እና ለአንዳንድ ግለሰቦች እያከፋፈለ እንደሆነ ካየ ይህ ተጨማሪ መልካም ስራዎችን እንደሚሰራ እና በሚመጣ ጊዜዎች የሰዎችን ፍላጎት በማሟላት እንደሚኖር ይገልጻል። አንድ ወንድ በአንድ ኩባያ ውስጥ ቡና በአንድ ኩባያ ቡና ሲያፈሱለት ካየ ብዙ ገንዘብ ያፈራ ያፈራል ይነሳል፣ በእሱ የኑሮ ደረጃ ከፍ ይላል ማለት ነው። ወንድ ልጅ በህልም ውስጥ ቡና ስለማዘጋጀት እንደዚህ ቡና ሲያዘጋጅ በህልሙ ካየ ከፍተኛ ደረጃ እና በስራ ውስጥም የተከበሩ ቦታዎችን እንደሚያገኝ ነው። በህልም የተቆላ ቡና ማየት ህልም አላሚው ቡና እየቆላ እንደሆነ ካየ የምልክት በቅርብ ጊዜ ውስጥ ሀዘን እንደሚነሳ፣ ጭንቀት እንደሚነሳ እና የስነ ልቦና ጭንቀት እንደሚቀንስ የሚያሳይ ነው። በህልም ውስጥ ማንኛውም ሰው ቡናውን ሲፈጭ ካየ፣ የተፈጨ ቡናም በህልም ውስጥ ካየ ይህ ባለፉት ጊዜያት ውስጥ ያጋጠሙትን ቀውሶችና ችግሮች ሁሉ ማሸነፍ እንደሚችል ነው። ህልም አላሚው በህልም ቡና የመፍጨት ህልም ትርጓሜ ከችግር በኋላ ለማግኘት የሚፈልጓቸውን ፍላጎቶች በሙሉ የማግኘት ችሎታን ያሳያል። አንድ ግለሰብ በህልሙ የተፈጨ ቡና በተሰበረ ጽዋ ውስጥ አስገብቶ ከሆነ እግዚአብሔር በእድሉ በእድሉ ይደግፈውና ተቃዋሚዎችንም አሸንፎ ያስወግዳል ማለት ነው። በህልም ውስጥ ቡና ፍሬዎችን መብላት የቡና ፍሬ መብላት እየበላ ካየ በህልም ውስጥ ለሐዘን ለጭንቀትና ለተከታታይ ችግሮች ግልጽ የሆነ ምልክት ነው። ይህም ወደ ደካማ የስነ ልቦና ሁኔታና ወደ ድብርት ውስጥ መግባትን ያሳያል። በህልም የቡና ፍሬዎችን መግዛት አንዲት ሴት አግብታ ያገባች ከሆነችና በህልሟ ቡና እየገዛች እንደሆነ ካየች ይህ ለቤተሰቧ ለቤተሰቦቿ የተረጋጋና ምቹ ህይወት ለማቅረብ እነሱንም ለመንከባከብ እና መስፈርታቸውን ለማሟላት የምትችለውን ሁሉ እያደረገች መሆኑን የማይሳይ ምልክት ነው። አረንጓዴ ቡና ፍሬዎችን በህልምም ካየን ደግሞ ማናችንም ካየን ይህ ራይ የማይመሰገንና ያ ሰው የማይመሰገንና ተቃዋሚዎቹ ባቀዱት ተንኮል ውስጥ እንደሚወድቅ እና ከፍተኛ ጉዳት እንደሚደርስበት ያመለክት ነው። ከብዙ በጥቂቱ ስለቡና ያለኝ ነገር ይህን ይመስላል። ናሙስ